በኢትዮጵያ በተለያዩ ከተሞች በመገንባት ላይ ያሉ የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች የከተሞችን የቀደምት ገጽታ በመቀየር ማራኪ እንዲሆኑ ከማድረግ ባለፈም የነዋሪውን ኑሮ እያዘመኑት ይገኛሉ። በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ የተሰሩ የኮሪደር ልማት ስራና የወንዝ ዳርቻ የመስህብ ስፍራዎችም አካባቢው ለእይታ ማራኪ እንዲሆን ከማድረግ ባለፈም ለነዋሪው እፎይታን የሰጡ እንደሆነ የከተማዋ ነዋሪዎች ይናገራሉ። ጠጅራ ሁኖ ያለችበት ተቋም በጣም አሪፍ ነው፣ በጣም ደስ ይላል እና ይኸው፣ እንደሚታይ እድሜ ለዶክተር አብያችን አልሐምዱሊላህ። በጣም አሪፍ ነው። ብዙ ብዙ ነገር እያየ ነበር ነው። ብዙ ሽማግሌዎች አሉ። ያው የሙቀቱ አንፃር ከሙቀቱ አንፃር፣ ሙቀትም እየጨመረ ነው። ከሙቀቱ አንፃር ይሄ እርፍት ማግኘቱ በጣም አሪፍ ነገር ነው። ለልጅ ልጆቻችን የሚጠቅም ነገር ነው። በፊት እዚህ አካባቢ ቆሻሻ ሙያና ቆሻሻ የከብቶች ምናምን የሚሆን ነበረ። አብዛኛው መንገድ ከብትም ሰውም አንድ ላይ ነበር የሚሄደው። አሁን ግን ለይቶ መንገድን ቢያንስ የእግረኛ መንገድ፣ የሳይክል መንገድ የተለያየ ገጽታዎቹን፣ አስተሳሰቦችን በፊት ያለው አስተሳሰብ እየለወጠ በትክክለኛው መንገድ እየሄደና መንገድን ተለዋጭን አስተሳሰብ ሁሉ በዛ ቀርጾ ወደ መሰረተ ልማትን አስተሳሰብን ይዞ የሀገሩ ገጽታውን ፈር እየያዘና ወደ ትክክለኛ መንገድ እየሄደ ያለ ስራው ስኬታማ እንዲሆን የከተማው ነዋሪ በፍጹም ቅንነት እገዛ አድርጓልም ይላሉ። በፊት ያስተሳሰባቸው ምን ሊሰሩ ነው? ምን ሊለወጥ ነው? ገንዘቡን እያጠፉ ነበር የሚለው፣ አሁን ግን ሰርቶ ማሳየት በተግባር እያየ ስለሆነ ሁሉም ሰው ፍቃደኛ ሆኖ ለዚህ ልማት ሁሉም ያለው ማህበረሰቡም ህዝቡንም ሽማግሌ አዛ ወጣቱን ሳይል ወደ ልማቱ አስተሳሰብ ና፣ ወደ አንድ ራዕይ የሚል መንገድ እየያዘ እየሄደ ነው ያለው። በቡታጅራ ከተማ አስተዳደር 25 ኪሎ ሜትር የኮሪደር ልማት ስራ ለማከናወን ግብታ ይዞ ወደ ስራ መገባቱን የሚገልጹት የከተማ አስተዳደሩ ከንቲባ በእስካሁኑ ሂደት 835 ኪሎ ሜትር በማጠናቀቅ ለተጠቃሚው ክፍት መደረጉን አስታውቋል። ለልማት ስራው ስኬት የከተማው ማህበረሰብ ድርሻ ይጎላ ነው። የኮሪደር ልማትና መሰል የወንዝ ዳርቻ ልማቶች በመስራት ከተማችን ይበልጥ ከፍ ማድረግ መቻል አለብን በሚል ከማህበረሰባችን ጋር ቁጭ ብለን በተገቢ መልኩ መክረን ወደ ተግባር የገባንበት ሂደት ማየት ይቻላልና እስካሁን ባለው ወደ 21.87 ኪሎ ሜትር የኮሪደር ልማት ስራ መስራት የተቻለበት ነው። ከዚህ ውስጥም 8.35 ኪሎ ሜትር የኮሪደር ልማት ስራት ማጠናቀቅ ለአገልግሎት ክፍት የተደረገበት ነው። በከተማ አስተዳደሩ እየተከናወነ ያለው የኮሪደር ልማት ስራ የእግረኛ መንገድ ማየት ለተሳናቸው ሰዎች ምቹ ተደርጎ የተሰሩ መንገዶችን ጨምሮ የብስክሌት እንደዚሁም በተለያዩ አካባቢዎች ማረፊያዎችና ፋውንቴን አካተው የተሰሩ ናቸውም ብለዋል። ኮሪደር ልማታችን ሁሉም አይነት የኮሪደር መሰረታዊያንን እንዲይዝ ተደርጎ የተገነባ ነው። አጠቃላይ የኮሪደር ልማት ሳይቶችን ነጻ በማድረግ አጥር እንደዚሁ ቤቶች በማንሳት አጥሩን በማንሳት በረንዳውን በማንሳት ቤቱን በማፍረስ ነፃ በማድረግ ማህበረሰቡ በጣም ትልቅ እገዛን ያደረገልን እና በዚሁ አጋጣሚ ላመሰግን እወዳለሁ። የተጀመሩ የልማት ስራዎች ሲጠናቀቁም የከተማዋን ደረጃ በእጅጉ የሚያሻሽሉ ናቸው። 25 ኪሎ ሜትሩን ኮሪደር ስናጠናቅቅ የከተማችን አጠቃላይ ምቹነት አንድ ደረጃ ከፍ የሚያደርግ የፕሮጀክት ነው ብለን ነው እየሰራን ያለ ነውና ባሻገር በውስጥ አቅም የተሰሩበት ከስማርት ፖል ጀምሮ አጠቃላይ በራሳችን በከተማው ኢንተርፕራይዞች እንዲመረቱ እየተደረገ ያለበት ሂደት አለና ቶታል ከስራ እድል ፈጠራ አንጻር ካየ ነው ትልቅ እድል ነው ብለን ነው የምንወስደውና ከ1400 በተጠናቀቀ ብቻ ከ1400 ወጣቱ ሴቶች ስራ እድል የተፈጠረበት ነው። ኦልሞስት ወደ ግማሽ ቢሊየን አካባቢ ወጪ የተደረገበት የኮሪደር ልማት ስራ ነው እየተሰራ ያለው ኮሪደር ልማትና እዚህ ወንዝ ዳርቻ ልማቱ ከግማሽ ቢሊዮን ብር በላይ ወጪ የወጣበት ነው። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በቡታጅራ ከተማ እየተከናወነ ያለው የኮሪደር ልማት ስራን በአጭር ጊዜ ለማጠናቀቅ እየተሰራ ስለመሆኑ አስረድቷል። ለሀያኛው ህዳር 29 የሚከበረው ብሔር ብሔረሰቦች ለመድረስ ኦልሬዲ ኒኮማድ ኮንስትራክሽን ከኢራ ጋር ውል ገብቶ እያጣደፈ ይገኛል። እሱ ሲያልቅ ግማሹ ይህንን የኮሪደር ልማት ይጠናቀቃል ማለት ነው። ቀጥሎ የሚቀረን ሶስተኛው ምዕራፍ ወደ ዝዋይ መውጫ ነው የሚቀረን፣ እሱ አቅደን እየሰራ እንገኛለን። የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊው አቶ ጨምር ኃይሌ በክልሉ በመጀመሪያው ምዕራፍ ከተሰሩ የኮሪደር ልማት ስራዎች 30 ኪሎ ሜትር የኮሪደር ልማት ስራዎችን ለምረቃ ዝግጁ ተደርጓል፣ ያሉት ክልላችን በአጠቃላይ 165 ኪሎ ሜትር የኮሪደር ልማት ነው የምታለመው። ከዛ ውስጥ የመጀመሪያ ዞን 115 ኪሎ ሜትር፣ በመጀመሪያ ዞን ጀምረን ነበረ። ከዛ ውስጥ 82 ኪሎ ሜትሩ እንቅስቃሴ ውስጥ ናቸው። በዚህ አሁን ላይ ደግሞ 30 ኪሎ ሜትር ለምርቃት ተዘጋጅቶ አሁን በምታዩት ልክ እንደዚህ ዞራችሁ በምታዩበት ከተማ በሰባት የክልል ማዕከል ከተማ 30.45 ኪሎ ሜትር ለምርቃት ተዘጋጅቶ ቀሪ ነገሮች እንደዚህ በየቦታው እየተጠናቀቁ ነው ያሉት። አራት መሰረታዊያን ያሟሉ ናቸው። ውስጣቸው ላይ ለየት ባለመልኩ ደግሞ እዚህ እንደምትመለከቱት አሁን ያለንበት ቦታ ላይ የወንዝ ዳርቻ ልማት ያለው ነው። እዚህ ቡታጀራ ነው የምትመለከቱት። አሁን የምታዩት ሳይት 2 ሄክታር አጠቃላይ ዲዛይን የተደረገ ነው። ተሞና ኮምፖነንት ይዘው ሁሉም ነገር ያለበት መዝናኛ ጭምር የሚሆን ለሰርግ ለተለያዩ ጉዳዮች ጭምር መዋል የሚችል ውስጡ ላይ ፋውንቴን ጭምር ያለው በጣም የተደራጀ የወንዝ ዳርቻ ልማት ነው ያለው። ቀሪውን ዲዛይን ስላለው እያደገም ይሄድ ነው ኦልሞስት፣ ወደፊት ይሄ እኛ ዳግማዊ እንጠጦ የምንለው ቦታ ነው።